እንግዲህ ቤዛ ይችላችሁ መጥቻለሁ። ሀምሳ አምስትን ቤተሰብ የሳሚ ጭንቀት ጨምሯል። ምን ያደርግልሃል የቤዛ ሞት እና ንብረቷን በጎር ሳይስ አይሻልም ወይ ብሎ ሀሳብ ሲሰጠው ሐሳብህን ወርቅ አድርገዋለሁ። ፍቅረኛህን የምታገኝ ከሆነ ያልኩህን አድርግ፣ ቤዛን ግደላት እያለው ይገኛል። ሳሚ በጭንቀት የሞት ነው እንግዲህ ይቺ ቲጂ ደሩላ ክስት እንግዲህ መጠጥ እያመጣችላት ነው፣ በጎን እየቀበረቻት ትገኛለች። ለዲያሊሲስ እንጂ እኔ ሳልበላው እላለሁ እንጂ ለአንቺ ህይወት ሳልሆን አልቀርም ብላ

ይሄን ቶታል ምናስ ወዳጅ መቼም ይህንን በሽታ ፈልገሻ አላመጣሽ ማለት እንግዲህ፣ ሰው የዘራውን ነው የሚያጭደው። ከሎላ ላይ የሰራው ስራ ነው እንደዚህም የሚያንከራትተኝ ስትላት፣ ወይ ዘርፌ ደግሞ ዘንበለሽ በሽታ ሽንታ ማሚጋልቻ ትገኛለች። እጅ ይልቅ ሉላ ዛ ቤት እንደገባሽ ብዙ ገንዘብ እናገኛለን። ለምን እኔ ድብን ነው ሁሉ ነገር እንግዲህ ይህ ነገር ለሉላ ችግር የሚሆንባት ከሆነ እኔ ድብን ብዬ ልሞት። የደራ ልጅ ናት ሉላ እያለች ነው የደግ ሰው ቆርጠሽ እንግዲህ የመናጢ ዶክተር ሳሚተው እኔ ሀቤዛ ላይ መርዝ መስጠት አልችልም ሲለው የህቤዛ ሩህ እልቅ የኩቻን ሩህ አልፈለግከውም። ስለዚህ እንደዛ ማድረግ ካልቻልክ የቤዛን የጮኛህን ሬሳ በር ላይ አጋድምልሀለሁ አለ። እንግዲህ እንዲህ እየተወራጨ በጭንቀት ጭንቀት ላይ እንዳለ ቤዛ መጣች። አሁንም ቀንጀርት እያስቸገረ ነው አደለ አሁን ያስቸገረ ነው። ጭራሽ ስራ ሄደን እንዳያዋል ፈለገም ትላለች ቤዛ። ችግር የለው መወስደዋለ ሲል ማማዬ የለች ሉሲ የለች ማን ጋር ታረገዋለህ? እያለች እያሰበችለት ነው ቤዛ። በሚገርመው እንግዲህ ቤዛ የሆነ ትልቅ ነገር እንደደበቅ ያስታውቃል። አሁንም የተረጋጋ ህይወት የለህም ሆነ ነው፣ ግን ንገረኝ እያለችው ነበር ሳሜን ሳቢ ደግሞ አይ ምንም አልሆንኩም፣ ብሎ እንግዲህ ጥሏት ቤዝዬ አትቸገሪ፣ ምንም አልሆንኩም፣ ብሎ ጥሏት ወጣ። ጥሏት ሲወጣ እንግዲህ እንዴት ተጨነቅክ፣ እንዴት ተጨነቅክ? ግልጽ ነው ትልቅ ነገር እንደደበቀኝ ግልጽ ነው፣ ግን እደርስበታለሁ ነው እያለች ነው እንግዲህ። እጅ መናጤት እጂ ቤዛን የምትወጣበትንና የምትገባበትን ጠንቅቀህ ማወቅ አለብህ እያለች እያዘዘች ነበር ሰው። ምክንያቱም እንግዲህ ቤዛን አግታ አይቼኝ አይቶል ሉላን ለማስገባት ነው የፈለገችው። ከዛ እንዲዛ ብላ እሷ ሲጨርስ እንግዲህ ሳሚ ከቻለ ማለት ነው ይመስለኛል የሳሩን ልጅ እሱ ሳያቅ ስላስለቀሽበት በጣም ተናዶብሽ ነበር። ግን ደግሞ እንደ ጨካኝነቱ እና እንደዛ አስፈሪነቱ ሳይሽ ምንም ነገር አላደረገሽ። እነዚህን አይነት ጥያቄዎች በትክክል የምትመልስልኝ ከሆነ ልተባበር እችላለሁ። እንግዲህ ማስመሰሉን ተይው ሌላ ነገር ቀይሪ ብሎ እንግዲህ በጣም ሲስቅባትና ሲሳለቅባት ነበረ። ግን ሳሚ እንዲረዳው ፈልጓል። ጭንቀቱን ለማን እንደሚናገር ጨንቆተል። እስኪ ምን አውቀዋለሁ። ህይወቴን አደጋ ላይ ልጥል የምችልበት ስራ ነው እንዲሰራ እየጠየቀኛለ ለዚ ቁሞ የቴክሽ ኢንጂነር መፈልግ ከፍሻ ነው። እሷ እንግዲህ የሉሲን ማስለቀቅ ፈልጓል ሳሚ ጠቁምኝና፣ እንግዲህ የፈለግሽውን ሰጥሻለሁ። የማማዬን ሕክምና ብለው የሰጥን ብራለ እዛ ሰጥሻለሁ እያለ ነው እንግዲህ

እንግዲህ አሁን መዋጋለ ወደ ኋላ መመለስ አንችልም፣ ብላ ላይ ለምን ለምን ብትሉ የአክስቷንም መረጃ መጥፎ መጥፎውን፣ የሉላንም መረጃ መጥፎ መጥፎውን አቀናብራ ለፖሊስ አቅርባለሁ ብላ እንግዲህ አስፈራርታቸዋለች። አስፈራራቷን ግን አክስቷ አታውቅም። ያወቀችው ሉላ ናት ማለት ነው። ቆይ እንችልች ሞታለች ብለን ደብድመናነበር፣ ለምንድን ነው አንችል ዳዲስ ማጣራት ይፈለግሹ? ቆይ ግን ይህን ነገር እንዴት ማጣራት እንችላለን

እንደም ብዬሽ ነው እኔ ደግሞ ከህመሜ በላይ የሚያሳስበኝ የእዛች ልጅ ነገር ከሆነዚ ቆየመን ሁኔታ ነው የሚያሳስብሽ፣ የቤዛ እንዲያውም ለፊት ይገር የእሷ መጨረሻ ሳላቅ አንቺም እዛ ቤት አትገቢ፣ እኔም ምንም አይነት ሕክምና አልውስድ። እንግዲህ የሉላ ክስት የቤዛ ነገር በጣም አሳስቦኛል። ፖሊሲ ደህና መልክተን መኖሯንና ለመኖሯን ማጣራት አለብን እያለቻት ነው ሉላ ደግሞ እኔ እሷ ነገር ምንም አያሳስበኝም ያንቺ ታክሞ መዳን እንጂ ያለች እየተከራከሩ ይገኛሉ። እንደውም አልወስድም ካሁን በኋላ ልጅቱን ካላጣራን መድኃኒቱንም አልጀምርም እያለ ትገኛለች። እንግዲህ ነገ ምናችን ነው እያለች ነገር እያስታወሰችው ነበር። ቤዛ ነገ እኮ እኔ ሙቼ በነበረ አመታት የሆነኝ ነበር ስትለው ያንን ነገር ማስታወሳ አልፈልግም እያለ ነው። እንግዲህ ማንሳት አልነበረብኝም ትላለች። ቤዛ እንግዲህ ሳሚኝ፣ ሳናመሰግን ማለፍ የለብንም ነው እየተባባሉ ነው። እኔም አስቤዋለሁ እያለች ነው ቤዛ። እንግዲህ በእናትህ ነው የምታሳልፍ ደስ ይለኛል። አይመስለም? እሺ ለማንኛውም ለሳሚ ደውልለትና ከአሁኑ እኛም ያስፈልግና፣ አንዳንዴ ነገሮች መልሰት አለብን። ምን አልባት የማማ ጉዳይ አሳስቦት ይሆናል። ቆይ የማማዬን የሕክምና ገንዘብ ልክ ይለታል አላልከኝም? እንደ እሱማ ልክ ይለታል። ያው ከእነሳው ጋር መጨመር ይችላል። የሳሚ ያለ መረጋጋት እያሳሰባቸው ይገኛል ቤዛ እና ሱራፌ እሱ ደግሞ የተጨነቀበት ነገር ትልቅ አደጋ ነገር ነው፣ በህይወታቸው እንደመጣ ያን ዶክተር የሚያውቁት ነገር የለም። ልሲም ሳሚ መተው ከኛ ጋር ይደስታሉ እያሉ እንግዲህ እቅደጃ ዋጡ ይገኛሉ። እንግዲህ መታረዷን ያላወቀች በግ ሰር ትግጣለች እንደሚባለው። አይዞ በቅርቡ የኔ የሆነ ሁሉ ያንተ ይሆናል። በሳ ስለገንዘብ ነው ደስኛል። ለነገሩ ልክ ነህ፣ ከኔ ማውራት ሳይሆን ማድረግ ነው የሚጠበቅብኝ መናጤ የሆነ ዶክተር ነገና ዛሬን ብቻ ሰጥቻለሁ። ቀን ያለው ቀን የለኝም። ይህንን ብቻ ነው የሰጠው። እያለው ነው ሳሚ በጭንቀት ሊሞት ነው፣ ሊያብድልም። ቆይ ቤዛ ከሞተች እኔ እንግዲህ፣ በሚያሳዝን ሁኔታ እኔ ሀብት ችግር የለብኝም፣ የቤዛን ነፍስ ነው የምፈልገው እያለ ነው መናጢ እንግዲህ ሄሎ ሄሎ እያለው ከሳሚ ላይ ስልክ ዘጋበት ማለት ነው። ምርጫው ያንተ ነው ከሁለት አንዳቸው ምረጥ እያለ እንግዲህ በጭንቀት ሊገለው ነው። እንግዲህ አሁን መፍጠን አለብን። ዶክተሩን ፈጥኖ ሳይገላት እኔ ፈጥሜ መድረስ አለብን። ቲጂ እንድታስፈታለት ፈጥኖ ቢደውልም እንግዲህ ቲጂ ስልኳን ጥርቅማ አርጋ ዘግታለች። አይቲጂ በዚህ ሰዓት እንዴት ስልክ ትዘጊያለች? ብሎ እየተናደደ ይገኛል ሳሚ ማለት ነው። በጣም ያሳዝናል። ምር ወይ ጉዲ ቲጂ ነገሮችን አበላሸች። ቤተሰብ መስኪን እሱ እራሱ ስንት እየተጨነቀ በቤዛ ጉዳይ እንግዲህ ምን ትላለች ህይወት ሽን ላተርፍልሽ ነው የመጣሁት። ዶክተሩ አንቺን ለመግደል ሳሚ ነዝህ ልኮታል ብላ ቲጅ የምትባል አደገኛ ከርከሮ የሆነች ሴት ብቅ አላለችም። እንግዲህ ሳሚም ከተፍ ሲል ቲጂም ይሄን ስትናገር በአንድ ሆኖ ማለት ነው። በሚያሳዝን ሁኔታ እንግዲህ ቤዛ በጣም ደነገጠች። ሁሉም ደንግጠዋል፣ ሱራፌልም፣ ቤዛም ሳሚም ማለት ነው። እና አደገኛ እራሷን ብቻ የምታስብ ቲጂም ትባል ባለጌ ማለት ነው። እንደዛ ብላ ተናግራለች። እንግዲህ ሳሚ እችም ቤዛም ሳሰማ የሁሉንም ህይወት ለማትረፍ ከፍና ዝቅ ያለበት ባለው ጉዳይ መቶ ሺ ብሯን ቀብዷን ከበላይ በኋላ እንግዲህ ቤዛ ጋር እንድጣላ ሳሚ አድርገዋለች ማለት ነው። ከሉሲ ይልቅ ቤዛ መርጦ ነው እንግዲህ እስከዛሬ ህይወቷን ያልገደለው ማለት ነው። እኔ መግደል አልችልም፣ በገንዘብ አስለቅቃለሁ ብሎ ህይወቱን ትቶ ወደ ቤዛ ብሄወት ያጋደለው ማለት ነው። እና በጣም ያሳዝናል። ቤትስም ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ላይክ፣ ሰብስክራይብ እያደረጋችሁ ደግሞ የምትከታተሉኝን ሰዎች በጣም አመሰግናችኋለሁ። የእኔ መልካሞች፣ እንግዲህ በድጋሚ ሌላ ፓርት እስከሚመጣ ድረስ ደህና ሆኑ። ባይ ባይ።